ፒተር እና የህይወት ክር። አንድ ጊዜ ፒተር ተብሎ የሚጠራ ብሩህ እና ኃይለኛ ወንድ ልጅ ነበር። ፒተር በጣም ደስተኛ ነበር፣ ግን አንድ ችግር ነበረው። ትዕግስት አልነበረውም። ሁሉንም ፈጥኖ እንዲያልፍ ይፈልግ ነበር። በትምህርት ቤት ሲቀመጥ ሰዓቱ እጅግ ይዘገይ ይመስለው ነበር። እሱ ሁል ጊዜ የመዝናኛ ሰዓትና ትምህርት እንዲበቃ ይጠባበቅ ነበር። አንድ ቀን በዱር ውስጥ ተኝቶ ሲያርፍ አንድ ድምፅ ሰማ። ድምፁ እንዲህ አለ ፒተር፣ ይህ ክር የህይወት ክር ነው። ከጎተቱት ጊዜ ዘመን ፈጥኖ ይሄዳል። ነገር ግን አንዴ ካጎተቱት እንደነበረ አይመለስም። በጥቂት ጥበብ ተጠቀምበት። ፒተር ክሩን በደስታ ተቀበለ። በቀጣዩ ቀን በትምህርት ቤት ፒተር ደከመ። እጁን ወደ ኪሱ አስገብቶ አሰበ፣ እስከ ማታ መቆየት እንዴት እንደሚቻለኝ? ትንሽ ብቻ እንዲጎተት ኖሩ። እሱ ክሩን አጎተተ። ድንገት የትምህርት ሰዓት ተጨረሰ። አስተማሪውም ከትምህርት በቃ ልጆች፣ ወደ ቤት ሂዱ አለ። ፒተር እጅግ ደስ ብሎ ወደ ውጭ ሮጠ። ከዚያ በኋላ ፒተር በሁሉም ነገር ክሩ መጠቀም ጀመር። ትምህርቱን ፈጥኖ ጨረሰ። እድሜውን ፈጥኖ አሳለፍ። ወጣትነቱ ፈጥኖ አሳለፍ። ቤተሰብ ፈጥኖ አሳለፍ። ዘመኑ በፍጥነት እየተራመደ ነበር። በመጨረሻ ፒተር ሽማግሌ ሆነ። ወጣትነቱን አልቆ እድሜውን ሁሉ ፈጥኖ አሳልፎ በምትኩ ሄደ። በእርግጥ እንዲህ ተናገረ፦ እኔ ሕይወቴን በፍጥነት አሳልፌ አለፍኩ፣ ግን ቀኖቼን መደሰት አልቻልኩም። ትዕግሥት አልተማርኩም። እውነተኛ ደስታ አላገኘሁም። ከዚያ ተማረ። ሕይወት በፍጥነት ለመቆጣጠር አይደለም፣ በትዕግሥት በቀን በቀን መኖርና ትንሽ ትንሽ ደስታን መደሰት ነው። እውነተኛ ሕይወትክ